ከሰው ልጅ አይበልጥም። የሆነ እቃ ምናምን ነገር ከሰው ልጅ አይበልጥምና እንዳይከፋሽ ቅር እንዳይልሽ ማለት በቃ። በዚህ ቦርሳ ነበር ያስቀመጥኩትኝ ግን ደግሞ ተሰረቅኩኝ። ስለዚህ የኔን ልሰጠው ነው ማለት ነው። በጣም ተናድጄ ይባላል። ለምን ለምን? እስካሁን ድረስ እኔ በጣም ብዙ ያበሳጨኝ ነገር አለ። ጭራሽ ደግሞ አንተ ሌላ ብስጭት ትጨምርልኛለህ። እኔ ምን አጠፋኝ? ምን እኔ ማበድ አለብኝ? እንዲህ እስካሁን ድረስ ምንድን ነው የምትቆየው? እኔ ዛሬ አሁን በጣም ተበሳጭቻለሁ። ምር ለምን

እንዴት ነው የዘንድሮ ሌባ ግን በጣም ዓይን አውጥቷል። እኔን የሰጠኸኝን መልሰው ሰደው ነብይቴን አልፈልግም። ምክንያቱም እኔ ትምህርት የለብኝም ምናምን እና አንቺ ግን ያስፈልግሻል ምናምን በአግባቡ ሳላደርስ ቀርቼ እንደገና ደግሞ እሱ አንቺ አይደለም፣ ቃሌን መጠበቅ አለብኝ። በጣም እሱ አሁን ትፈልጋለች እኔ አይሆንም እሺ፣ ተቀበለ። እኔ እምቢ። ሰላም፣ ሰላም፣ ሰላም ውድ እና የተከበራችሁ ቤተሰቦቼ፣ እንዴናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብያለው ማለት ነው። ዛሬ መጣሁበት ሀሳብ ደስ የሚላል ያሳዝናልም። ማለት ደስ የሚለው ለብሩኬና ለእኔ አንድ ጊፍት ነበረን እና እሱም ደስ የሚል ጊፍት ነበረን እኔ ደርሶኛል። ቆይ ከደረሰኝ ያ ጊፍት ማለት ነው እና የብሩኬን ደግሞ ትንሽ አቆይቼበት ነበረ እና ያቆየውበት ምክንያት ደግሞ ትንሽ ጊዜያቶች ምናምን እስኪመቻችሁ ድረስ ነበረ ያልሰጠውት። እና ግን እንደዚህ አይነት ነገሮች ጥሩ አይደለም። ማለት በቃ በታማኝነት ምናምን ነበረ እንድንሰጥልሽ የፈለግሽ ውህቴ፣ ግን ደግሞ በጣም አዝናለው። ማለት በቃ ጠፋብኝ። ስጭው ያልሽኝ ላፕቶፕ ነበረ እና ላፕቶፑ ደግሞ ማለት አንዳንዴ በእርግጥ ከኛ አይበልጥማ ከሰው ልጅ አይበልጥም። የሆነ እቃ ምናምን ነገር ከሰው ልጅ አይበልጥምና እንዳይከፋሽ ቅር እንዳይልሽ። ማለት በቃ በዚህ ቦርሳ ነበር ያስቀመጥኩትኝ ግን ደግሞ ተሰረቅኩኝ። ስለዚህ የኔን ልሰጠው ነው ማለት ነው ማለት በቃ በጣም ተሰምቶኛል። እንዲሰረቅ አልፈለግኩኝም ነበረ እና ይሄ ስጦታ እንዲሰጥልሽ የፈለግሹ ደግሞ ለ150 ሺህ ነበረ ማለት 150 ሺህ ስለገባ ያው ማበረታቻም እና ለፍቅርሽ መግለጫም ነው እንደዚህ ያደረግሽው እህቴ። ግን በቃ ምንም ማድረግ አልችልም፣ በታማኝነት ማድረስ ስላልቻልኩኝ በጣም ይቅርታ። እኔ ያው የዘንድሮ ሌባ ከፍቷል እና እንግዲህ ከቦርሳ ውስጥ ነው የተወሰደብኝ። በጣም ተሰምቶኛል። ምቹ፣ ምን ይሰማችዋል? አልተዘረፉም። ይሄው አለ እዚህ ውስጥ የራሴም ቤት ውስጥ ነው። የሁለታችንም ደርሶናል፣ እና ደስ ብሎኛል በጣም ላፕቶፕ እንዲኖረኝ ምናምን በጣም ሁሉ ጊዜ እፈልግ ነበረ። እና ደግሞ እሱ ምኞቲም ተሳክቶልኝ ምናምን ላፕቶፕ ያው ራሴ ይገዛለው የሚል እቅድ ነበር የነበረኝ፣ ግን በስጦታ መልክ ደርሶኛል። ለኔ ብቻ ሳይሆን ለብሩኬም ደግሞ ለስጦታ ተዘጋጅቶለት ያው የዛን ቀን እንግዲህ ባግባቡ ባለመስጠቴ በጣም ይቅርታ፣ ዛሬ ሰጠዋለሁ ማለት ነው። እና እዚ ውስጥ ላፕቶፕ አለ፣ በጣም ደስ የሚል ላፕቶፕ። እንግዲህ እኔ አይነት ስሜት እንደሚሰማው አላቅም። የሚሰማውን ስሜት አብረን ምን ይሆናል ግን በጣም ደስ ብሎኛል። ያው ከሄለን ጋር ተናንተ ገናኝተን በዚህ አጋጣሚ በጣም ደስ ብሎኛል። አሪፍ ጊዜ ያሳልፈናል እና የኛው ውድ ቤተሰቦች የኛን ፈልጉ የምትፈልጉ ሁላችሁንም በጣም ነው የምናመሰግነው። በጣም ነው ምን ደስታችን ያስደስታችኋል። ና በጣም በጣም በጣም ነው ማመሰግነው፣ ከልቤ ማለት ነው። ጥሩ ጊዜ ነበር ያሳለፍኩት ትናንት፣ ዛሬም እንግዲህ ያው ደስ የሚል ጊዜ አሳልፋለሁኝ ብዬ አስባለሁ። ግን ብሩኬ ይሄን ስጦታ ስሰጠው ምን አይነት ስሜት እንደሚሰማው አላቅም። ያው ቅድሚያ የተሰጠኝ የኔ ነው እና የብሩኬን ደግሞ ስጩ ተብዬ ነው የተሰጠሁትኝ እና የራሴን ተቀብዬ የእሱን ትንሽ አቆየውበት ትንሽ ሆዱ ሰፍ እንዲል ብዬ ማለት ነው። ግን ዛሬ ሰጠዋለሁኝ ማለት ነው እና እኔ እንጃ እርግጠኛ ነኝ በጣም ደስ ይለዋል ብዬ አስባለሁኝ። ምክንያቱም እኔ በጣም ደስ ስላለኝ ማለት ነው። ብቻ እንግዲህ አብራችሁ ይሁኑ እስከ መጨረሻው ድረስ። ይሄን ቪዲዮ ከወደዳችሁት ላይክ ሼር እንዳይረሳ። እንግዲህ እኔም ደግሞ ጉዞ ወደ 150 ሺ ያው የኔ ስጦታ 150 ሺ ከመግባቴ በፊት ነው ቀድሞ የተሰጠኝ። እንግዲህ በጣም ነው ማመሰግነው። ይሄን ያደረግሽ እህቴ በጣም በጣም በጣም ከልቤ አመሰግናለሁኝ። በብሩኬም ስም በራሴም ስም በጣም ነው ማመሰግነው። ማለት እኔ እንጃ ካለሽ ነገር ላይ ተቆርሰሽ እኛን ለማስደሰት ይሄን ነገር ስላደረግሽ በጣም እናመሰግናለን። ክበሪልን በወጣ የተካህቴ። ለማንኛውም ውድ ቤተሰቦች አብራችሁ ይሁኑ እና እንግዲህ ውድ ቤተሰቦች ይኸው ብሩኬና እኔ የተቀጣጠርንበት ቦታ ደርሻለሁኝ። ግን እሱ ትንሽ ስለቆየ ደግሜ ልደውልለትና እንዲመጣል ልንገራው እስኪ

አሁን ግን እነዚህ ክራውድ ይሆናል ብዬ አላሰብኩም፣ እንጂ ነግርህ ነበረ። ግን ይሆናል እንደዚህ አላሰብኩም። በቃ ችግር አለብኝ፣ ነገሮችን እረሳለሁኝ እኮ ነው። ቦርሳው የጣልንበት በቃ ይሁን ቦታ አረሳ ማልካ ቦታ እኔ ብቻ። ታዲያ እኔና ማሂ ነን ቦርሳ የጣል ነው። ማሂም ብትሆን እላታለሁ፣ ቦርሳ የጣለችበት ቦታ ነው እላታለሁ። በቃሽ ችግር የለውም ዞሮ ዞሮ ምልክት ሆኖናል። እዛ ቦታ ላይ ናሽ፣ ቦርሳ የጣልንበት ቦታ ቶሎ እዛው ነው። ሰማ ይኸው እንግዲህ ቤተሰብ ደውዬለታለሁኝ ይመጣል። ከዛ ግን ማለት ነው፣ ለእናንተ የነገርኳችሁን ነገር ነው የምለው። ቦርሳ ውስጥ ይዘው ላፕቶፑ ተሰረኩኝ፣ ስጦታ ስጭልኝ ተብዬ ነበረ፣ ግን ተሰረኩኝ። እና የእኔን ላፕቶፕ እሰጥሃለሁ ብዬ እነግረዋለሁኝ። እስኪም ይቀበለኛል ወይስ አይቀበለኝም፣ አብረ እናያለን። ከተቀበለኝ እውነትም በጣም ክፉ ሰው ነው ማለት ነው የእኔን ከወሰደ፣ ካልተቀበለኝ ደግሞ ደግ ሰው ነው ማለት ነው። ብቻ ግን ተሰረኩኝ ይለዋለሁኝ። ላፕቶፕን የሚያክል ነገር ጣልሽ እንዴት ትጥያለሽ ምናምን ነገር ብሎ ከተቆጣኝ ከሰደበኝም አላቅም። ብቻ እንግዲህ እስኪ ይምጣና አብረን እንግዲህ ምና ይሆናል። ብቻ ደስ ብሎኛል ግን ዛሬ የምር ማለት ላፕቶፕ ሲሰጠው ምን እንደሚሰማው አላቅም። ላፕቶፕ እፈልጋለሁ አልፈልግም ሲል ሰምቼው አላቅም። ግን ላፕቶፕን ማንም ሰው ይጠላል ብዬ አላስብም። ብቻ ግን እኔ እንጃ እስኪ አብረን እንይ። ያም ሆነ ይህ ግን መጀመሪያ አስጨንቄ ነው የምሰጠው

ሳይሰበረ ቆየብኝ ምን ሆኖ ነው እንደኔ ብድር እየመለሰ ነው ወይስ ምን እየሆነ ነው ወይስ መውሰድ አልፈለገም ይሄንን ላፕቶፕ እዚህ ውስጥ ያለን ላፕቶፕ ይሄን የመሰለ እቃ ልሽጠው እንዴ ካልሆነ ይሸጣል ይቀራላ ኦኬ ለቶ ከወሰደ ይውሰድ ካልሆነ ይሸጣል በቃ ምንም ማድረግ አይቻልም እንግዲህ እስካሁን ድረስ እኔ በጣም ብዙ ያበሳጨኝ ነገር አለ። ጭራሽ ደግሞ አንተ ሌላ ብስጭት ትጨምርልኛለህ። እኔ ምን አጠፋሁ? እኔ ማበድ አለብኝ እንዴ? ስለዚህ ምንድነው የምትቆየው? መንገድ መኪኖቹን ወደ ሰማይ አላነሳቸው። ምን ላርግሽ? በቃ እንደፈለግ በእግርህ አትመጣ በእግርህ። በነገር ተቀብላኝ ነው። አርፍጃለሁ አውቃለሁ፣ ግን የእኔ ጥፋት አይደለም። እየነገርኩሽ ነው፣ መንገድ ዝግ ነው እያሉ እኔ አሁን በጣም ያበሳጨኝ ነገር አለ። ብሩክ ነው መንገዱን የዘጋው? ይቅርታ እሺ በቃ ይኸው ክቡርነቱ በቃ ደሰለሽ። በቃ እኔ ይቅርታ እንድጠይቀኝ ምናምን አይደለም። ግን ስማኝማ እኔ ዛሬ አሁን በጣም ተበሳጭቻለሁ። ይምር ለምን በቃ መጣል የሌለብኝ እቃ ጣልኩኝ። እ ለምን ጣልሽ? እንዴት ነው ሸሙ ምጥይቃ የዘንድሮ ሌባ ግን በጣም አይናውጥታል። አይ ናውጣችኋል። እንደ ኧረ ድሮም አላቸው። ተይኝ የምሬን እኮ ነው እንዴ! ሰው እንዴት ከቦርሳ ውስጥ ላፕቶፕን የሚያክል ነገር ይሰርቃል? ተሰረቅሽ ተሰረቅሽ ላፕቶፑ አዎ። ማለት እና ለእዛ ነው የተበሳጨሁት። እሱ የሚለው ነው ኧረ አልልም። ምን ሊሰራልሽ ይዘሽ ወጥተሽ ነው። አሁን የአንተ መሆኑን ብታውቅ እኮ እንደዚህ ባላልክ። ማለቴ አንተ መሆኑን ማለት በእኔ ለኔና ላንተ ላፕቶፕ መጥቶልን ነበረ ድጋሚ መጣልሽ ነው እንት እኔ ከሰጠሁሽ ሌላ ድጋሚ መጣልሽ ምን ያስቅሻል እቺ አታወራም ያታናግሪ ማለት ለአንተም መጥቶልህ ነበረ ለእኔ ብቻ አይደለም ተሰጠኝ ነኝ አንተ እኔን ሰርፕራይዝ አረከኛ ለኔ ላንተ ደሞ በኔ በኩል ሰርፕራይዝ እንዳረገ መጥቶልህ ነበር yes ግን አሁን ምን ያደርጋል በእናት ተውኝ አሁን ተሰረቅኩኝ። እሱን ለአንተ የመጣውን እኔ ማለት ከዛሬ ነገ ሰጣለሁ እያልኩኝ ተሰረቅኩኝ። አሁን የእኔ ላፕቶፕን እዚህ የመጣውልን የሰጠኸኝን በቃ ይዛ ሂድ። እኔ ምን ያደርግልኛል እሱ ደግሞ የምር አረ አይቪ ደስታ እና ድርግም አንተ በእናት እየቀለድኩኝ አይደለም። ወይኔ የምርሽን ነው። እኔ በቃ ቃስ ብዬ ገዛለሁ። ማለት አደራን የሚያክል ነገር እንትን ማለት በጣም ይከብዳል። ለዛ ነው እና እህቴ ደግሞ በጣም ይቅርታ ማለት፣ እንደዚህ እንዲሆን ፈልጌ አልነበረም። ግን በቃ ምን ታደርጊዋለሽ? አንዳንድ ጊዜ አስበሽ ሳይሆን ሳታስቢው ነው የምትሰረቂው። ብዙ ጊዜ ማለት ነው። እና በቃ እኔ ሳላስበው ከቦርሳ ውስጥ እንትን ተሰረኩኝ፣ ማለት የኔን ላፕቶፕ የተሰጠሽ ያንተ፣ አንተ የሰጠኝ ሰሞን ነበረ። ለእኔም እኔንም እያወራችኝ ነበረ መቶ ሺህ እንትን የተባለ ሰዓት ማለት ለአንተ መቶ ሃምሳ ምናምን ሲገባ ቃል ገብቼ እልሃል ነበር የሆነ ነገር አድርግልሃለሁ ምናምን ብዬ፣ ከዛ በቃ አስደስችው ምናምን ነገር ተባልኩኝና እንትን ተባለ የዛን ሰዓት ማለት ነው። ከዛ አንተ የመቶ ሺህ ሰዓት እንትን ብለህ በሌላው ቀን ስትሰጠኝ እኔ ደግሞ መቶ ሺህን መቶ ሃምሳ ሺህን ካከበርክ በኋላ ከዛ በኋላ ሰጣለሁ ብዬ አስቤ ሳልሰጥህም ተዘረፍኩኝ ማለት ይዤው ወጥቼ ይዤልህ እመጣለሁ ምናምን ብዬ ምንም ማድረግ አልችልም። ምክንያቱም ልዩ ባይ ነው ወጥቷል። እኔ ትምህርት የለብኝም ምናምን እና አንቺ ግን ያስፈልግሻል። አይ ቢሆንም ለስራ ምናምን ያስፈልጋል። አልፈልግም ባይሆን በቃ ችግር የለውም እንትንም ማለት እኔ ችግር እኔ አልፈልግም። በቃ ይሄ የኔ ውድ ህት ለኔ አስበሽ ብሩክ ያስፈልጋል ደስ ይለዋል ብለሽ ስለሰጠሽኝ እኔ ደስ የሚለኝ ስትወስደው ነው ይሄንን ስትቀበለኝ ነው እንጂ ስለዚህ ደስ አይወለሽ። ምክንያቱም ተማሪ አይደለም እኔ ምንም አይሰራልኝም። በጣም አመሰግናለሁ ስላስደሰትሽኝ ምናምን አመሰግናለሁ። ግን ምንም ማረግ አልችልም። የሱን ስጭልኝ ምናምን ብለሽኝ እኔ ደግሞ ጥዬ ማለት አደራዬን በአግባቡ ሳላደርስ ቀርቼ እንደገና ደግሞ እሱ እንት ጥፋት አይደለም። አረ ያ አይደለም፣ ቃሌን መጠበቅ አለብኝ። በጣም እሱ አሁን ትፈልጋለች እንድሰጥ እኮ ምን ትቀየምሻለሽ? ይያላሽ። ምክንያቱም ትቀየምኛለች። አትቀየምሽ። ምን ታውቂያለሽ? እኔ አወራታለሁ። በቃ እና አወራታለሁ። አይሆንም። እሺ ተቀበለኝ። እኔ እምቢ። ለአንቺ የሚያስፈልግሽ ይሄ ነገር ነው እኔ ምንም ማያረግልኝ እኔ ችግር የለውም። ምንም እንዴት ልንገርሽ? እሷ ደሞ ደስ እስትቀበለኝ ምክንያቱም እኔ እሺ ትምህርት አልማርም አይደለ? እሷ ያስፈልጋት። ስለዚህ እኔ በጣም

አረ፣ በእናትህ አደራ ነው። የሰው አደራ እንዴ እኮ በቃ እኔ እሷን ተረዳሻለች። ችግር የለውም። እግዚአብሔርን አትጨነቂ፣ በቃ አትጨነቂ። አርፈሽ ትምህርትሽን ተማሪበት። ምንም አይሰራልኝ፣ አልፈልግም። ሚቀመታየ ተማሪበት። እንደ አንተ ስትደርቅ ምን ምን እንደ አመሰግናለሁ። በቃ አልፈልግም፣ ያልፈልግም አነ አልፈልግም። ሲጀመርኩ እንትን ስራ አስከለራ እንኳን ዝም ብለህ ተያዝ። በቃ እርሳ። አስከለር ስለማልወድ፣ ጥቁር ከለር ስለምወድ ቀየርኩት። ስትወጣ ይቀየር። ኧረ ተይ አንቺ ተማሪ በማሪያም እንትዬ። በቃ እንትን አውቄ ነው። የራስህ ነው። አዎ ማለት አውቄ ነው። የምር አልጠፋብኝም። እኔ ስቀልድ ነው። ትንሽ ላሰቃይህ ብዬ ነው። የሚገርም እንትን ራሱ መግቢያ ራሱ ስሰራ ቤተሰቦችን ፕራንክ አድርጊያቸዋለሁ ማለት እህቴ ጠፍቶብኛል ምናምን ነገር ብዬ አስደንግጫቸዋለሁ። እና በጣም በጣም በጣም ነው የምናመሰግነው። አልጠፋብኝም፣ ይኸው በታማኝነት አድርሻለሁ። ለመቶ ሃምሳ ሺህ ነበረ ስጦታ፣ ግን ምንም ማድረግ አልችልም። አቆይቼ በኋላለሁ ከዛሬ ነገ ምናምን ነገር እያልኩኝ ኧረ ችግር የለውም። የምር ሽነል አትዋሽኝ። የምር ነው እግዚአብሔርም። እኔ መጀመሪያ ስቀልድ ነው እንዴ። አረ ምን ልበል። ስመጣ ረክሽኛውን እንት እስከ ዛሬ ድረስ ያቆየሁት እኔ ነኝ። በጣም በጣም በጣም በጣም ይቅርታቴ፣ ቆይቷል ከመጣልኝ በጣም ትልቅ አመት አደስ አለኝ ጌታ። አይ ለማንኛውም ግን ማለት ነው በጣም በጣም ይቅርታ ስላቆየ ንብሽ እህቴ ማለት አንደኛ በቤኪ በኩል ነበር ይሄ ስጦታ የመጣው፣ ቤኪ ደግሞ ለኔ ሰጠኝ ማለት ነው። አሃ እና እሱም ጋር ቆይቶ ነበር፣ እኔ ጋር ደሞ ሲመጣ የበለጠ ቆየ። ነገሮች እስኪ መቻቹ ድረስ ስንቀን ነው ለቆየሽ መቶ ሀምሳ ሺህ ሲከበር ነበር ስንጊዜ የሆነ መቶ ሀምሳ ሺህ ከሞላ ከዛ የመጣው ከ150 ሺህ ከእንትን ከማለት በፊት ነው ለ150 ሺህ ማለት ነው። በእውነት አመሰግናለሁ። ክበሪልኝ፣ እኔ ውድ እግዚአብሔር ይስጥልኝ በይሚ በኩልም አርገሽ። በቤኪ ባይሚ ግን ባንቺ ሲሆን ባይሚ ሲሆን ይከብዳል እኮ ነው፣ ሁሉም ነገር በቤኪ ኖርማል ነበር። ዝም ብሎ ነው የሚሰጠኝ። ጉራዬን ካንከ ታውቃለች። ያው በቁመማ በኩል ሲሆን ከባድ ነው። ነገር ግን እንዴት ነው አጠቃቀሙን ታውቃለህ። አስተምርኛለች ትቀልዳለች። አንተ እኔ እኮ በጣም ሲምፕል የሆነ ነገር ነው ሲምፕል የሆነ ነገር ነው። እውነት ከብዶሻል አንቺ? አይ ከብዶሻል ተናገሪ። አይ መጀ- እንደ መጀመሪያ እኮ ለመግባባት ይከብዳል። በሂደት ነው ተግባባው። አሁን የሆነ ስልክ ስትይዝ እንትን እንደምትለው ማለት ነው አይ እኔ ችግር የለውም። አዲስ ስልክ ስትይዘው አሁን የሆነ ሰዓት ላይ ትንሽ አንዳንድ ነገሮች አዲስ ወንድሜ፣ ላፕቶፕ ላፕቶፕ ለምጃለው፣ ስልክ እያልሽ ስልክ አደረግሽ። እኔ ደግሞ አለመድኩ። እሚገርምሃል አዲስ ነበር ለእኔ እኮ። እንዲህ ንገሪኛ፣ እንዲህ ንገሪ፣ ካለመድሽ ግልሶ ናውጭ፣ እንደዚህ። አይ ብቻ ግን እሺ እንደት ነው ደስ አለህ? እንደት ነው ደስ መሄዴ አንሷ ጋር ስለሆነ አስደነገጠ። ሲጀመር እኮ ይሄ ሲጀመር ለነገር አለ ትንሽ ላሰቃይ ነበር ግን እንዴት ነው እኔ እርሳስ ከለር አይደል እንዴ? ሰጣውሽ ምናም ነገር ስትለኝ እና ታዲያ የገዘውትን በሞት አረሳመሽም እንዴ? አያምራሉ ነጥ እግዚአብሔር ይስጥልኝ። እሺ በጣም በጣም አመሰግናለሁ በእውነት ለከፈለሽ ሞሰርሰር ወይስ ፈልገሽ ነው እንጂ ለኔም የሰጠሽኝ እህቴ አመሰግናለሁ። ለመቶ ሺህ አጊዜ የራሳቸው ነው እንጂ እዛው ሰርፕራይዝ እዛው ሰጥሽ ነበር ነው ነው አላመሰገንኩኝም። በደንብ አመሰግናለሁ አሁን ዛሬ ማለት ነው እድሉ ከተሰጠኝ አይቀር በጣም ነው ማመሰግነው ማለት አንድ ሰው ነው ብቻ ግን ያም ሆነ ስጦታችሁ ደርሶኛል። አንድ ቀን ደግሞ እንደዚህ እንደዚህ እንደዚህ እያረኩት እየነካከሁት ምናምን በቪዲዮ የምመጣ ይሆናል። ብዙ ናቸው ማለት ነው የመቶ ሺውን ስላለ አንድ ላይ መስገኝ ስለዚህ በተባበሩት ነው ማለት ነው የሆነልኝ እና ብቻ ግን በጣም ነው የማመሰግነው በጣም ከልቤ ነው ለብሩክም እንደዚህ እንዲደሰት ደስት ያደረግሽው እህቴ በጣም ነው ማመሰግነው። ደስ ብሎታል፣ ብቻ ደስ ስላለ ደስ ብሎኝ። አዎ ታወራታለህ እና እኔም ደግሞ ያው ብዙ ስለሆናችሁ ባወራችሁ ደስ ይለኝ ነበር፣ ግን ብዙ ናችሁ ይመስለኛል። የመቶ ሺህ ጊዜ ስለሆነ እና ብቻ ሁላችሁንም በጣም ነው ማመሰግነው። አመሰግናለሁ። ክበሩልኝ። እግዚአብሔር ይስጠልኝ። አንተንም እግዚአብሔር ይስጥልኝ ሌቦቹም ሌቦቹም አይን አላችሁ? እሺ፣ ምንድን አይናውጣ ናቸው ነው ያችሁ። አይናውጣ ነው ሌቦቹ። ምንድን አይና አውጥተዋል፣ አይና አውጥተዋል። ኖርማል ናችሁ። እሺ፣ እንዳትሰርቁኝ። አዎ፣ አይ እኔ ስቀልድ ነው ማለት። አንዳንዴ እኔ ጋር ለምደዋል። ምን ለማለት ፈልገ ነው? አይ፣ ሌቦች ባላችሁበት ይመቻችሁ። ያሰሬ ነው ብቻ። ግን ለማንኛውም አልተሰረቅኩኝም ይኸው። እህቴ ስቀልድ ነው። በታማኝነት አድርሻለሁ። አልተናገርሽም? አዎ፣ ተዘርፋ ያለው ብያቸው። አይ ነግራቸዋለሁ፣ መጨረሻ ላይ ማን አውቄ ነው። ግን ብሩኪም ሲመጣ እንደዚህ አሰቃየዋለሁ ብያቸው ነበረ። ይኸው፣ ብዙም ባይሆን በትንሹ ደስሽላ? በእውነቱ አዎ፣ በጣም ነው ደስ የሚለኝ በቃ አታሰቃዩ ቦርሳውን። ኧረ ቦርሳው ተቀምጬበታለሁ። ተይ ግን ተያይኝ። ቦርሳዬን ቦርሳዬን ስጪ። እንደ ልትሮጥ ነው እንደ። አዎ እንዳይሰርቁኝ ቤት ላይ ስከለረው። በጣም በጣም አመሰግናለሁ። በእውነት የሚገርምህ፣ እስከዛሬ ድረስ የእኔ ላፕቶፕ እረፍት ለይሁን ብዬሽ በአንተ ነበር ስጠቀም የነበረው። ኧረ እባክሽ። እና አንዳንድ ፋይሎች ልታገኝ ትችላለህ። አደራ ትጠብቅልኝ። ምን አይነት ፋይል? ወንጀለኛ ነሽ እንደ እንጂ ጎበዝ ልጅ እንኳን ተጠቀምሽ። እንዴ እንዴ አንድ የትልቅ ድርጅት ምናምን እንትን ነው ማስተዳደርበት እና የትልቅ ድርጅት የወንጀል እንትን ነው እንዴ? ድርጅት ወንጀል ሳይሆን ብዙ እንትኖች ይኖሩታል። ምን መሰለህ፣ አንዳንድ የድርጅት ገንዘብ የዘርፍ ሰው ያብቃሽ። አሜን አሜን። ስለ ድርጅት አንድ ምርቃት ብቻ ጥለህ ዙር የምትለው፣ ከመረቅ አይቀር በደምብ መርቅ። ያብቃሽ ለድርጅት አሜን በይ። አሜን በቃ ድርጅትም ያልነገር አስተዳድሪ። ማለት እኮ ከባድ ነው። አንድ ብቻ አይደለም እኮ ነው። በልቤ ነው መርቅ እናቴ። እና እኔም በልቤ ነው መርቅ። ደስ ይለኛል፣ እናንተንም ደስ ይለኛል። እንዴት ነው ደስ የማይለኝ? ምን ያስቀሻል? በአንድ አይታችሁልኛል። ሁዳ አይደለም። አይ የምር በቃ፣ የደስ ደስ ግን ዛሬ ምንም ፕሮግራም የለም? አይ የለኝም። በቃ ፕሮግራምህ ከእኔ ጋር ነው። እንዳይበርደው ነው

እንዴ ለጋብዛ አልሽኝ? ስሜሽ ለል ብዬ ማል ሰማሽ፣ ትጋብዥኛለሽ፣ ትጋብዥኛለሽ። አረ ቆይ፣ አመመኝ መሰለኝ እዚህ ጋር ነው። ለማንኛውም ማለት ነው፣ በቃ መልስ አምጣ። ምን እሺ ነው፣ በቃ እሺ። ደሞ ሰጥቻለሁ ልበላት፣ እሱን ልሽጥ እና ምሳ ልጋብዘሽ። አይ አየሻታ፣ አልፈልግም ምሳ ትጋብዥኛለሽ? ብታወጪ እኮ ትንሽ ብር ነው። ቢያንስ ምን ልጋብዘሽ፣ ደስ ያለሽ። እኔ አልቀረደር ወባ እንደም ዛሬ እኮ በቃ በበያነ ልፎገር ነው ነው። በቃ ስፔሻል ነው እሱ ታውቀው የለም ማለት ነው። ብር ማውጣት አንተ ደስ ይላል። እንዴት ነው ማይለኝ? ራሴ አምጥተሽልኝ እኔ ልጅ ወይ ተባረክ ያላለኝ እንደወለድከኝ ዛሬ ነው የታወቀኝ። እንደ አባት ብታየኝማ እንዲ በፕራንካ ሰቃይ ነበር። አባ ልበልህ ዳዲ ልበልህ እኔ አይ የልቤ የልቤ ካየ የልቤ ትርታ፣ አባት እንደዛ ይባልማ? ምን ነው? ኦኬ፣ አባት ይሻልሃል። ደስ አይልሽም እኮ ልቤ። እኔ ላፕቶፕን አምጣው